አሁን ላይ ተቋማትና የአገልግሎት አሰጣጥ ስርዓቶች በእጅጉ የተራቀቁበት ጊዜ ላይ ተደርሰዋል። ተቋማት ፍጥነት፣ ጥራትና ቅልጥፍናን ያቀናጀ አገልግሎት ለማቅረብ ደግሞ የዲጂታሉን ዘርፍ ጨምሮ ሌሎች አማራጮችን መጠቀም ግድ ይላቸዋል። ከነዚህም መካከል ተከታታይ ስልጠናዎችን መስጠት ተጠቃሽ ነው። የአዲስ አበባ ከተማ መንገዶች ባለስልጣን በራሱ የስልጠና ማዕከል በየጊዜው ክፍተቶችን በመለየት ስልጠናዎችን ሲሰጥ ቆይቷል። አሁን ላይ የባለስልጣኑ ሰራተኞች የዲጂታሉ ዘርፍ ይዟቸው የመጡ ቴክኖሎጂዎችን ተረድተው እንዲተገብሩ የሚያስችል ስልጠና በመስጠት ላይ ነው። በባለስልጣኑ መሪ የሰው ሀብት ስልጠና ባለሙያ አስቴር ለገሰ፣ አብዛኛው ስልጠና የምንሰጠው ከኮንስትራክሽን ማኔጅመንት ኢንስቲትዩት ጋር በመተባበር ነው። ይህም ስልጠና ስፔሲፊካሊ የኢንጂነሪንግ ዘርፉን ያማከለ ስልጠና ነው። ፕሪማቬራ ይባላል። ስራዎችን በተቀናጀ መልኩ እስኬጁል እየወጣ የሚሰሩበት ሶፍትዌር ነው። ስለዚህ ይሄ ስልጠና አብዛኛውን መንገድ ላይ የሚሰሩ ኢንጂነሮቻችን የእስኬጁሊንግን ስልጠና መውሰዳቸው እጅግ በጣም ጠቃሚና አሁን ላይ ላለው ስራችን በጣም አጋዥ ናቸው። ከሰልጣኞች መካከል ኢንጂነር ቢኒያ ሙላት ስልጠናው ከዚህ ቀደም የነበረውን የአሰራር ሂደት የሚቀይርና የተሻለ ለውጥ ሊያስገኝ የሚችል መሆኑን እንዲህ ያነሳል። አሁን ላይ የፕሪማቬራ ሲክስ ስልጠና ነው እየወሰድኩ ያለሁት። ስልጠናው ቆንጆ ነው። እያንዳንዱ ኢንጂነሪንግ ፓርት ላይ ስኬጁል ይጠይቃል ከዲዛይን ጀምረ እስከ ወሰን ማስከበር ከዛ ቀጥለን ወደ ኮንትራትና ወደ ኤክስኪዩሽን ስራ ስለምንገባ ሙሉ በቴክኖሎጂ የታገዘ ቢሆን የተሻለ ነው የሚል ነው መስሪያ ቤቱ የሚያምንበት፣ እኛም አምንንበት ነው የስልጠና እየወሰድ ያለ ነው። ምክንያቱም የወረቀቶችና ይሄ ማኑዋሉ ዶክመንቶችም በአግባቡ መያዝ ከባድ ነው የሚሆነው። ዘንድሮ የሰራሹን ኔክስት አታገኙ ወረቀት ነው የሚሆነው። ዲሳላይስ ታደርጊው ግን ይተላለፋል። ሁለተኛ ደግሞ ኢዚሊ ኤዲት ማድረግ ትችበታል ታቂበታለሽ ከሰቱ ጌቱ ጋር የተሻለ ነው የሚሆነው። ሶፍትዌሩ በጣም አቅልሎ ነው የመጣው። በቀላሉ ደግሞ ስራዎችን የምናፈጥንበት ስለሆነ ዲጂታል ሙ ይረጣል። እንግዲህ በቀጣይ የተሻለ ውጤት እናመጣበታለን ብለን እናስባለን። ሌላኛዋ የስልጠና ተሳታፊ ኢንጂነር ማህሌ ቲርጋ ዘመኑ የሚፈልጋቸው የአገልግሎት አሰጣጥን የሚያሻሽሉ መሰል ቴክኖሎጂዎች ወደ ስራ ከመግባታቸው በፊት ስልጠናዎች አስቀድሞ መሰጠታቸው ለተሻለ አተገባበር ወሳኝ መሆኑን ታክላለች። ስልጠናው ራሳችንን ማብዴት እያደረግን አሁን ላለንበት የስራ ኃላፊነት ማለትም ይጠቅመናል እንደ ባለሙያ ወረቀት ስራ እየቀረብ ሄደ ቁጥር ወደ ዲጂታል ስትቀየሪ ለስራው ፍጥነት አክቲቪቲያችንም እየጨመረ ይሄዳል። ቀድመን ስልጠናው መውሰዳችን ለስራው ጠቀሜታ አለው። ባንሰለጥነው ደግሞ ለኛ ኦብስታክል ነው የሚሆን፣ ስራችንንም ላያፈጥንልን ይችላል፣ መላመድ ጊዜ ወስድብናል፣ ይከብደናል። ሶ ቀድመን መውሰዳችን ለእኛ ጥሩ ነው። ባለስልጣን መስሪያ ቤቱ በከተማ የመንገድ መሰረተ ልማት ላይ የሚሰጣቸውን አገልግሎቶች ለማዘመን በሚያስችል መልኩ ሲሰጡ የነበሩ የባህሪና የቴክኒክ ስልጠናዎችን በቀጣይ አጠናክሮ እንደሚቀጥል ያነሱት በባለስልጣኑ መሪ የሰው ሀብት ስልጠና ባለሙያ አስቴር ለገሰ በተያዘው የበጀት አመት ከአራት ሺህ በላይ የባለስልጣን መስሪያ ቤቱ ሰራተኞችን ለማሰልጠን ታቅዷል ብለዋል። በበጀት አመቱ እንደ እቅድ የያዝነው ሀምሳ አምስት ስልጠናዎችን ለመስጠት ነው። ከዚህም ውስጥ ያው አርባ አራት የቴክኒክ ስልጠናና አስራ ሶስት የባህሪ ስልጠና ለመስጠት አቅደናል። ከአራት ሺህ በላይ የሆኑ የተቋሙን አመራርና ሰራተኞች ለማሰልጠን እየተንቀሳቀስን ሲሆን በአንደኛ ሩብ አመት ሶስት የቴክኒክ ና ሶስት የባህሪ ስልጠና ስልጠናዎችን በአጠቃላይ ለ529 ለሚሆኑ አመራርና ሰራተኞች ስልጠናውን ሰጥተናል። በሰጠናቸው ስልጠናዎች በአጠቃላይ የእርካታ ዳሳ ጥናትና ኢምፓክት አሰስመንትም እንሰራለን። ከሪዛልቱ ስናይ ከፍተኛ የሆነ ሰራተኞች ውጤት ማሻሻል እንደታየበት ያሳያል። መሰል ስልጠናዎች የባለሙያዎችን አቅም በመገንባት በአዳዲስ ቴክኖሎጂዎች በመጠቀም የመፈጸም አቅምን ከማሳደግ አንጻር ከፍተኛ ፋይዳ አላቸው።